ነገር ሳይሳካላት ባርኮት ነቅቶባት ለምለም ጥርጣሬዋን ነግራቸው ለምለምንም እንግዲህ ያማከረቻትን ነገር በሙሉ ለባርኮትና ለኤላ ስለነገረቻቸው ሁሉን ነገር ነቅተውባት ቤዛ እንግዲህ ከዛ ቤት ተባራለች። ነገር ግን ሁሉንም ነገር ለምለም እንደነገረቻት ስለ እንደነገረቻቸው ስለነገሯት ምናልባት ቤዛ ከዛ ቤት ወጥታ የት እምትሄድ ይመስላችኋል? ፍቅር ማስመሰሏን ቀጥላለች። እናቷ እስከምትሄድ ላዴ እንደምታስብላት ማጥፋት እና እንደምትወዳት ስታስመስል ከቆየች በኋላ እናቷ አግሯ ከመውጣቱ አደይን ማሰቃየቱን ታይዘዋለች ማለት ነው። ሁሉም ሰው እንዳይነቃባት አሁን ለሁሉም ሰው ፍቅር ደና ሰው ናት። ነገር ግን ለሊዲያና ለ ለሊዲያና ለአደይ ግን ሌላ ሰው ናት። ለአደይ እንደውም የባሰ ውሻ፣ ሰይጣን ሁናባታለች ማለት ነው። እስከ መቼ ነው ፍቅር እንደዚህ እያስመሰለች ልትቀጥል የምትችለው? ይሄ ማስመሰሏስ የሆነ ቀን የተነቃባት ጊዜ ምን ልታደርግ ትችላለች? ፍቅር እንግዲህ የሆነ እቅድና ፕላን አውጥታላታለች። ለአደይ አደይ በጭራሽ እዚህ ቤት እንድትመለስ አትፈልግም ነበር። ነገር ግን እናቷ ቀይ መስመር ስላሰመረችባት አደይ እዚህ ቤት እንድትኖር እፈልጋለሁ። እሷ እንድትመጣ ካልፈለግሽ ደግሞ ደግሞ አንቺ ቤቱን ለቀሽ መሄድ ትችያለሽ። ከዛ ውጭ ግን ጸባይሽና ሳምረሽ ከአደይና ከወንድሞችሽ ጋር መኖር አለብሽ ተብላለች ማለት ነው። መጀመሪያ ላይ ፍቅር ፈቃደኛ ባትሆንም ነገር ግን ሌላ አማራጭ ስለሌላት እናቷ አዴ እዚህ ቤት እንድትሆን ስለምትፈልግ ፍቅር አማራጭ ስላላገኘች አሁን እያደረገች ያለችው እያስመሰለች ለአዴ እንደምታስብላት እንደምትጨነቅላት እያስመሰለች ነገር ግን የልቧን ማድረግ የፈለገች ይመስለኛል ማለት ነው። እንግዲህ እነ ደመቀን እንግዲህ ፍቅር አሁንም ደህና ሰው መስላ ቀርባቸው ቤታቸው ጠርታ ቤቷ ጠርታቸው ምግብ ብሉ፣ ውሃ ጠጡ እያለች ብቻ እንደ እንግዳ እያስተናገደቻቸው ነበረ ነገር ግን ነገር የሰላም እንዳልሆነ ደመቀ እየጠረጠረ ነው። እነሱ ግን በጠረጠሩት መንገድ ሳይሆን ባልጠረጠሩት መንገድ እየሄደችባቸው ነው። ደመቀን እንግዲህ የአባቷን ስልክ አምጣልኝ እያለችው ነበረ። ስለዚህ ፍቅር የአደይን አባት ስልክ ለምን የፈለገችው ይመስላችኋል? ምናልባት የአደይን አባት ደውላ ቤቷ ድረስ አምጥታው አደይን አንጠልጥሎ እንዲወስዳት ፈልጋ ይሆናል ብዬ ነው የማስበው። እንግዲህ ደውላ ከጠራችው በኋላ ከዛ በኋላ አደይን ልታጋልጣት ያሰበች ይመስለኛል። እንግዲህ ፍቅር ይሄ ነገር ይሳካላታል አይሳካላትም? ቁጥሩንስ የእውነት እንደደመቀ ሰጥቷት ፍቅርም ደውለ አናግረው አባቷም የፍቅርን ውሸት አምኖ መጥቶ አደይን አንጠልጥሎ ይወስዳታል ወይስ ደግሞ አደይ በተለየ መንገድ አይተው ነቅታ አባት ከዛ ቤት አምልጣ የምትወጣ ይመስላችኋል? ይህን እንግዲህ በቀጣይ ክፍል ነው የምናየው። ቤዛ እንግዲህ ለምለም፣ ቤዛ ለምለም ይሄ ሁሉ ነገር እንዳጋለጠችባት ስታቅ ለምለምን ምን ልታደርጋት ትችላለች? ሰላም ወዴ ቻናሌ ሰዎች እንዴት ናችሁ? ደና ናችሁ? እኔ በጣም ደና ነኝ። አደይ ድራማ ክፍል 66 ተለቋል እንግዲህ ዛሬ ክፍል 67 ይለቀቃል ማለት ነው። በክፍል 66 ብዙ ነገሮች ተፈጥረዋል። ክፍል 67 ላይ ደግሞ በጣም ብዙ የሚገርሙና የሚገራርሙ ነገሮች ይፈጠራሉ ማለት ነው። እንግዲህ በክፍል 66 ሁላችሁም እንዳያችኋት ቤዛ ከዛ ቤት ተነቅላ ወጥታለች። ቤዛ በመውጣቷ ፍቅርም ሆኑ ሊዲያም ለምለም፣ ሁሉም ሰው በጣም ተደስቷል። ቤዛ በመውጣቷ ነገር ግን በቀላሉ እዛ ቤት እንደማትወጣ ለፍቅር እየነገረችስ ነበር። ቤዛ ከዚህ በኋላ ምን አይነት ሰበብ አድርጋው ወደዚህ ቤት ትመጣለች። በዛ እቅዷንና ያሰበችውን ነገር ሳታሳካ እዛ ቤት እንደማትወጣ ከዛ ቤት እንግዲህ ስታወራ ሰምተናታል። ከዛ በፊት ከባርኮት፣ ከኤላ እንዲሁም ከዴብ ገንዘብ ለቃቅማ እነሱን ወርሳ መሄድ ነው ዋናው እቅዷና ፕላኗ። ነገር ግን አሁን ላይ ለለምለም ባወጣቸው አንድ ምስጢር ያሰበችው እቅዷ ሁሉ ዝብርቅርቅ ብሎባታል። ይህም እቅዷ እንግዲህ ለምለምን፣ አብረን እንስራ፣ የኤላን ገንዘብ እኮ መውሰድ ትችያለች። ስለዚህ እስከ መቼ ነው የ የቤት ሰራተኛ ሆነሽ የምትቀጥዩ? ስለዚህ ከኔ ጋር እንስራና የኤላን ሀብቱን ንብረቱን ወርሰሽው መሄር ትችያለሽ በማለት እንግዲህ ስታባብላት ነበረ። ለምለም ደግሞ ይሄን ነገር ማድረግ እንደማትፈልግና መቼም ቢሆን ኤላን እንደማትከደው እሱም እንደማይከዳት እርግጠኛ እንደሆነች የነገረቻት ይሄ ነገር ለቤዛ ቅስም ሰባሪ ቢሆንም ነገር ግን ለምለም እንደዚህ ጨክና ለኤላና ለባርኮት ነግረው ቅዴና ፕላኔን ታበላሽብኛለሽ ብላ አስባ አልነበረም ይሄን የነገረቻ ትተባበረኛለች፣ እና ሴቶች ገንዘብ ስለሚወዱ እንግዲህ ለገንዘቡ ስትል አብረን ሰርተን እሷም ታግዘኛለች ብላ አስባ ነበር። ነገር ግን ነገሩ ባላሰበች መንገድ ተቀይሮ ለምለም እንግዲህ አሳልፋ ለባርኮት እና ለኢላ ሰጥታቸዋለች ማለት ነው። ገንዘቡን ሊሰጧት እንደሆነ ሲመካከሩ ሰምታ እንግዲህ ለምለምም የእውነቱን ነግራቸዋለች። ቤዛ ከሷ ጋር ሆነን፣ ከኔ ጋር ሆነች ተመካክረች የኢላን ሀብትና ንብረቱን እንውሰድበት ብላይ ነበረ። ስለዚህ ነቁ፣ ይሻላችኋል። ገንዘባችሁን አትበሉ፣ ቤዛ አጭበርባሪናት በማለት ነበረ ባርኩትንና ኤላን ከው የሚያደርግ ዜና የነገረቻቸው ሰው፣ እነሱም እንግዲህ ይሄን የሰሙትን ዜና ተደናግጠው ነበር። እንግዲህ ሀሳባቸውን ቀይረው ወዲያውኑ ኤላም እንግዲህ ይህን ነገር ማድረግ እንደሌለበት ተረርቶ ነበረ። ወደ አባቱ ቤት ሄደ። ባርኮትም ወዲያውኑ በጣም ተደናግጠው እንደዚህ በማድረጓ ጥርጣሬ ውስጥ ገብቶ ከዚህ በኋላ ቤዛን እንዳላይሽ ብሎ ከዛ ቤት ሁሉንም ነገር እንደነቃባት ሀብት ንብረቴን ልትወስድ ነበር ወይ ዝም ብለሽ ለምን ቀንጥሮ ሁሉ ልታደርግ ነበር ከዚህ በላይ በማለት እንግዲህ ቤዛን አሽቀንጥሮ ከቤት አስወጥቷታል ማለት ነው። እሷም እንግዲህ ከመውጣት ውጭ ሌላ አማራጭ ስላልነበራት በጣም ስለ ጮህባት እዛ ቤት ወጥታለች። ነገር ግን እዛ ቤት ከመውጣቷ በፊት ከደብ የተወሰነ ገንዘብ ተቀብላ ነበር። ይህንንም ባርኮት ሲሰማ በጣም ነበር የተናደደው። በእርግጥ ባርኮትም ከዛ በፊት የተወሰነ ገንዘብ ለእሷ ብሎ ያወጣው ገንዘብ ነበረው ማለት ነው። እንግዲህ ቤዛ እዛ ወታ ይመስላቸዋል ወይስ ደግሞ ሌላ ስበብ አስበብ አዘጋጅታ የምትመለስ ይመስላቸዋል? በዛ እንግዲህ ለምለም ይህ ሁሉ ሚስጥሯ እንዳወጣችባት ስትሰማ አሁን ላይ ለምለም ብቻዋናት ናት። ኤላ የለም አድ የነበረች ቤቷ የነበረችው ሰ ልትሄድ የምትችለው አሁን ላይ ለምለም ቤት ነው እንጂ ሌላ የትም ልትሄድ አትችልም። ሶ ለምለምን ሄዳ እንግዲህ ለማመጣታለች እዛ ቤት ትንሽ ቀን እንድትቀመጥ ወይስ ደግሞ ይህንን ሚስጥር ለባርኮትና ለኤላ ተናግራባት እቅዷና ፕላኗ ስለተዘጋ ተዛባባት ለምለም ላይ ጮሃ ባት አመነጭ አጭቃት ሌላም ሴራ አሴራ ብዙ ነገር አድርጋት የምትሄድ ይመስላችኋል? ግምታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ሌላ ፍቅርና አደይ ናቸው። ፍቅርና አደይ እንግዲህ አሁን ላይ ፍቅር እያስመሰለች ለአደይ እንደምታስብላት ና እንደምትጨነቀላት እያስመሰለች እየቀጠለች ነው። እስከ መቼ እያስመሰለች እንደምትቀጥል ባይታወቅም፣ ነገር ግን አደይን እንግዲህ ለአባቱ አሳልፋ እስከምትሰጣት ድረስ እነ ባርኮት ና እነዲ አጠገብ ልክ ለሷ እንደምታስብላት እየመሰለች መቀጠሉን ምርጫዋ አድርጋለች። ነገር ግን አደይ ሁሉንም ነገር እያወቀች ለምን ዝም ማለትን እንደመረጠች ባይታወቅም ነገር ግን ብላ ብላ የሆነ ቀን እውነቱን ማውጣቷ አይቀርም ብዬ አስባለሁ። ከዛ በፊት ግን ፍቅር እያዘጋጀችላት ያለውን ወጥመድ አደይ ስለማታቅ አሁን ላይ አባቷን ሽሽት ነው እዚህ ሀገር የመጣችው። ነገር ግን አባቷን ስልኩን ተቀብላ እንደውላ የትና እንዴት እንደሆነች አምጥታ ቀጥታ አባቷን አዴ ንዛ ቤት ማስወጣት ነው እቅዷ እና ፕላኗ ከዛ በኋላ ዴብን የራሷ ማድረግ ነው ማለት ነው ዋናው ፕላኗ ነገር ግን ይሄ ነገር ይሳካላታል አይሳካለትም የሚለውን ነገር በቀጣይ ክፍል የምናየው ቢሆንም ነገር ግን ፍቅር ይሄን መንገድ ከተጠቀመች በእርግጠኝነት የሚሳካላት ነው የሚመስለኝ ምክንያቱም ምናልባት እነ ደመቀ ካልሰሙ ፍቅር ይሳካላታል የአሁኑ ፕላኗ ብዬ አስባለሁ ነገር ግን አዴ ንዛ ቤት ብታስወጣትም ዴብ የፍቅር ሊሆን አይችልም እንደማይሆንም እየነገራት ነው በዛ በኩል ደግሞ አደይ ዴብን እንደማትወደው ልክ እንደ ወንድሟ እንጂ እንደ ፍቅረኛዋ አይተው እንደማታውቅ ለለምለም እየነገረቻት ነበረ። እንግዲህ አዴብ ብቻውን አደይን እያፈቀራት ይኖራል። አደይ ደግሞ ዴብን አታፈቅረው ማለት ነው። የምታፈቅረው አደይ ሲመስለኝ ባርኮትን ነው እንጂ ዴብን አይመስለኝም። አሁን ደግሞ ቤዛ ስትሄድ ምናልባት ባርኮት የአደይ ፍቅር የሚጨምርበት ይመስለኛል። ከዚህ በኋላ አደይ የባርኮት ወይስ የዴብ ትሆናለች? እንግዲህ በቀጣይ ክፍል የምናየው ነው የሚሆነው ቤዛ የእውነት ክና ትሄዳለች ወይስ ደግሞ ሌላ ሰበብ ፈጥራ ምትመለስ ይመስላችኋል? ግምታችሁን በኮሜንት